አብሃ እምሃሰዴቅሃክልሸይ ቴሌፎንሃሌሽ ማባጡሃያ ኔት ሌሽ ሰላም አለይኩም፣ አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ያለው አለም ላይ የምትገኘው ወይ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ። አንድ እህቴ አንድ ሺ አምስት መቶ ብር ይከፈለኛል ኮንትራት ነኝ ግን ልጠፋ አሰብኩኝ። ለምን ሲባል ኔት የለኝም አለች። እህቶቼ አንድ ነገር ልንገራችሁ። በነገራችን ላይ ማለት ነው አንዳንዴ እጋብ ምንቅ ምንቅ ምንቅ አድርጎ ገደል ይከተናል። ኮንትራት ሆነሽ ወረቀት ተሰርቶልሽ አንድ ሺ አምስት መቶ ብር ከተከፈለሽ ኔት በራሳችሁ መሙላት ትችላላችሁ። ኦኬ። በጣም ብዙ እህቶቼ ማለት ነው መኝታቸው ከልጆች ጋር ነው። ምግብ እንደፈለጉ አያገኙም፣ እንደፈለጉ አይከበሩም። በጣም ተሳቀው የሚኖሩ እህቶች አሉ። በነገራችን ላይ ማለት ነው ለእነሱም እመጣበታለሁ። ለምን ይሳቀቃሉ? ኦኬ ነገር ግን ኔት ነት ብቻ ነው ችግርሽ። ንመኝታ አለ ሁሉ ነገር አለ ምግብ አለ ነፃነት አለ። ኔት መቶ አምሳ ብር ወይም ደግሞ መቶ ብር ለወር ብትሞይ በቂሽ ነው። ዩቱበር አይደለሽ የፊልም አክተር አይደለሽ። ቲክቶክ ምናምን ለማየት ቁርአን ምናምን ኦንላይን የምትቀሪ ከሆነ መቶ ብር ከፍለሽ በወር ኢንተርኔት መሙላት በራሳችሁ ኦኬ በጣም ብዙ እህቶች የሚሰሩ ማለት ነው፣ ውሻ ይጠብቃሉ፣ ያጸዳሉ፣ ምግብ ይሰራሉ፣ የወር አስቤዛ ሲመጣ ወገባቸው እስኪቆረጥ ድረስ እቃ ከመኪና አውርደው ሁሉ የቤቱም ነገር ሁሉም ነገር እንደ ዘበኛም እንደ ሰራተኛ፣ እንደ ቤት ሰራተኛም ሆነው የሚሰሩ ነገር ግን ደሞዛቸው ኮንትራት ሆኖ አንድ ሺህ ብር ወይም ስምንት መቶ ብር የሚከፈላቸው አሉ። በነገራችን ላይ ብዙዎቻቸው አታውቁም ማለት ነው። ኦኬ ግን ብዙ ችግር ያየ ሰው ይሄ ነገር በጣም ትልቅ እድል ነው። 1500 ብር የሚከፈልሽ ከሆነ በጣም ትልቅ እድለኛ ነሽ አንቺ ማለት ነው። በርትተሽ ነው ሁላችሁም። ለእሷ ብቻ ሳይሆን 1500 የሚከፈላችሁ ከሆነ ለምን ኔት ሳይኖር ጥንቅሬ አይልም ኢዶንት ኬር። ነገር ግን ኦንላይን ቁርአን ለመቅራት ምናምን የምትፈልጉ ከሆነ ጥሩ መቶ ብር ከራሳችሁ መቶ ብር ስትቀንሱለት 1400 ብር ታስቀምጣላችሁ ማለት ነው። ለምሳሌ ለቤተሰብ ወጪ ያለው ሁለት መቶ ድራም ወይ ለራስሽ መቶ ብር አምሳ ብር ምናምን ወጪ ልታወጥ ትችያለሽ። ኮንትራቶች ደግሞ ብዙ ጊዜ ወጪ የለባችሁ። ጸባያችሁን ካሳመራችሁ ግዴታቸው ነው። ሻምፖ ሳሙና፣ ምናምን የመግዛት ግዴታ አለባቸው። የመጸዳጅ እቃችሁ የመግዛት ግዴታ አለባቸው። በብላት በፍቅር ይዛችሁ ማስገዛት ትችላላችሁ። ችግራችሁን የት ከሆነ በብራችሁ ሙሉ የሀባይቤ በጣም እየተቸገሩ ያሉ ልጆች አሉ። ሐቂቃተን ቀን በቀን አሳፍርሻለሁ የሚመቱ ሁላ አሉ ኮሜንት ላይ እኔ በጣም ብዙዎች ይጽፉልኛል ሁሌም ማለት ነው እኔ እኮ እየተመታሁ ነው የምሰራው መመታት የለባችሁም በነገራችን ላይ ማንኛውም አረብ አንቺ ላይ እጅ የመሰንዘር መብት የለውም አዎ ብር ከፍሎ ኮንትራት አምጥቶሻል ግን እንድትሰሪ እንጂ እንዲመታሽ አይደለም ኦኬ የመምታት መብት የመመታት ግዴታ የለባችሁም አንዳንዴ ያው ከራሳችን ችግር አንጻር ሲመቱንም ሲበድሉንም የራሳችን ድህነታችን ችግራችን አንገት ሊያስደፋን ይችላል። ነገር ግን አይ ክብሬ ከሚነካ ብሬ ገደል ይግባ የምትይ ከሆነ ደግሞ ስራ አልሰራም፣ እኔ ለመመታት ሳይሆን ተከብሬ አክብሬ ስራዬን ለመስራትና ደሞዝ ለመቀበል ገንዘብ ፍለጋ እንጂ እኔ ክብሬ እንዲነካ አልፈልግም ብላችሁ ስራችሁን ፈታችሁ ቁጭ ካላችሁ ማንም አባቱ እናንተም ሊመታችሁ አይገባም። አገር ቢያሳፍሯችሁ ነው። ኦኬ ከዛ ወይም ደግሞ ቢሮ ቢወስዷቸው ነው። ከዛ ከሰማይ በታች ጨረቃ ብቻ ነው ሌላ የሚፈጠር አዲስ ነገር የለም። ኦኬ ሀባይ ቤ እኔ እንዳትመቱ ነው የምለው። ማንኛውም አረብ እንዲመታችሁ አትፍቀዱ። ሲጀመር አረብ እኮ ሊመታሽ እንኳን እንኳን ሊመታሽ ተይነ ሊሰድብሽ ራሱ አፉን ከከፈተ ብላችሁ ይዋቸው በጣም ነው የሚፈሩት። እንደዚህ ካያቸው በጣም ይፈራሉ። የሚገርማችሁ ነገር ማለት እና በነገራችን ላይክ አድርጉ፣ ለብዙዎች እንዲደርስ ሼር አድርጉ፣ ሰብስክራይብ አድርጉ። አምሳኬ እንግባን ቆስቆሰው ማለት ነው። ጠቃሚ ጠቃሚ ቪዲዮን ለእናንተ ምለቅላችሁ እና አንዳንዴ ጥጋብ አይወጥራችሁ። ኦኬ መጥፋት ቢሮ መሄድ ምንድን ነው ክብራችሁ የሚነካ ከሆነ የፆታ ትንኮሳ የሚደርስባችሁ ከሆነ ምትመቱ ከሆነ ምግብ ከሌለ ግዴታችሁ ነው ቢሮ መሄድ። ቢሮ ለመሄድ ስታስቡ ደግሞ ምን እንደምታደርጉን እነግራችኋለሁ በቀጣ ቪዲዮ አንዳንዶቻችን ደሞዛችንም ሳንቀበል ወር ሙሉ እንሰራና ስራው ሲከብዳን ቢሮ ውሰጂኝ፣ ኖ አይሆንም፣ እንደዛ ማለት ነው። ቀስ ብላችሁ መጀመሪያ ሰራችሁበትን አንድ ወር ሰዓት ሙሉ ማንኛውም ቤት እንዳትወጡ። ለምን ደሞዛችሁን በፍቅር እንደሚሰራ ሰው ሆናችሁ ተቀብላችሁ ብራችን ወደ ኢትዮጵያ ከላካችሁ በኋላ ቢሮ ውሰጂኝ የምትሉት ብር ሳትቀበሉ ግን ወደ ቢሮ ውሰጂኝ ምናምን ስትሏት ወደ ቢሮ ተወስቷችኋለች። አንድ ሺ አምስት ሚሆን አንድ ሺ ብር ቢሮዎቹ ይቀበሏቸዋል። ብሩ ማለት ነው እናንተ ብትሞቱ እንኳን አታገኙትም። ያንን ብር ለምን ቢሮ ብር አለኝ ምናምን ብላችሁ ስትጠይቁ የበላሽበት የጠጣሽበት የተቀመጥሽበት ነው የሚሏችሁ ማለት ነው። ብሎም ብዙ ብር ከሆነ አገርሽ ትሳፈራለች ብለው ብሮም ያሳፍራችኋል። በዘጠኝ መቶ ብር ትኬት፣ ቀሪው ብር ይበላዋል ቢሮ ማለት ነው። እና ጥንቃቄ አድርጉ። ኦኬ ምግብ የሌለበት ቤት የሚገጥማቸው አዳዲስ እህቶቼ፣ ምግብ የለም ኝኝኝኝኝ ሚው ሚው አትበሉ። ሌላ ችግር ከሌለ ምግብ ሰርታችሁ ብሉ። ዱቄት አይጠፋም አረብ ቤት። ዱቄት ከሌለም ዱቄት በ18 ብር 20 ኪሎ ዱቄት ትገዛላችሁ። የሚገርመው ነገር ማለት ነው ማንኛውም ሰው ይበላል ይጠጣል። ኦኬ አትፍሩ፣ የሚያስፈራ ነገር የለም። ሆድ አይደበቅም። ኦኬ እኛ አበሾች ብዙ ጊዜ የሚገድለን ምንድን ነው? ኢሉኝታ ብበላ መዳም ታሳፍረኝን ነው ታውቃለች። አንቺ እኮ ማሽን ወይም መኪና ኤሌክትሮኒክ አይደለሽም። ምግብ እየበላሽ ነው ስራ መሰሪ። አትፍሩ። ቁርሳችሁን በስነስርዓት ብሉ። ከፈለጋችሁ ስራ ከመግባታችሁ በፊት ካልፈለጋችሁ ከስራ ለምሳሌ ጠዋት ውሃ ጠጥታችሁ ጮጓራችሁን አጽዳችሁ ኩላሊታችሁን አጽዳችሁ፣ ከዛ በኋላ ቁርሳችሁን ቁጭ ብላችሁ መብላት ትችላላችሁ። ግዴታ እናንተ ቁርስ ለመብላት የመዳምን ስራ እንዳለ መጨረስ የለባችሁ። ለምን የመዳም ቤት ስራ አያልቅም? ቁርሰሽን በልተሽ ሻይ ወይም ቡና ጠጥተሽ ዘና ብለሽ ሪላክስ አድርገሽ ስራ የምትገቢ የእኛዎቹስ አይበሉ አይጠጡ ራሳቸው አይጠብቁም ስራው በጉልበት በጉልበት የሚሆን ነገር የለም። አብዛኞቻችን ቶሎ ራሳችን ሚያድያት የምናወጣው ቶሎ የምንደክመው ቶሎ የሚሰለችን ለምንድን ነው ሪላክስ አናደርግም? ለራሳችን ለራሳችን ምንም ነገር ለራሳችን አሁን አስር ብር ከምናወጣ አገር ቤት ላይ አስር ብር በአስቸኳይ ላኪ ስንባል ራሳችን አስር ብር ለማውጣት እንኳን የሳሳ ነው። አስር ሺህ ብር ከአገር ቤት ሲደወልን እንልከዋለን። ራሳችሁ እየጠበቃችሁ ስትሰሩ ሀቂቃ ስኬታማም ትሆናላችሁ አንደኛ ስራውም አይሰለቻችሁ። ለምን ራሳችሁን እያዝናናችሁ ስለምትሰሩት ማለት ነው። ሁሉም ነገር በፕሮግራም ስሩ። ሁሌም በአንድ የምድሩና ፎቁ ጨርሼ ቁጭ ላለሁ አርፋለሁ ምናምን አይደለም። እያረፍ ፊሊፒኖ ቢገርማችሁ ነገር እንደሚያደርጉት አውቃላችሁ። ስልካቸውን በኪሳቸው ይዘው ደረጃ ላይ ቁጭ ብለው ስልካቸው ላይ ተዝናንተው እየተዝናኑ የሚሰሩት ሰው ሲመጣ ብድግ ይላሉ። ሰው ሲሄድ ተቀምጠው እርፍት አድርገው ይሰራሉ። ጎበዝ ናት እየሰራች ነው ትባላለች። እንደዛ አድርጉ እያልኳቸው አይደለም። እኔ ማስመሰል ምናም የሚባለው ነገር አልወድም። ሲጨመር ምክንያቱም እኔ አሁን እንደነሱ አስመስላለሁ ብል ቀኑን ሙሉ ነው የምውልበት። እኔ ደግሞ እንደዛ አልወድም። ቁርሴን በላለው ስራ እገባለሁ። ሻይ እንጠጥ፣ አጸዳለሁ። ኦኬ ጨርሼ ከዛ በኋላ ምግብ የምትሰራ ምናምን ሰርቼ አጣጥቤ ምናምን አርፋለሁ። ምንም አይነት ነገር ቢፈነዳ አልፈራም። አፍራለሁ አርፋለሁ። እርፍቴ መዳም እንኳን ቁጭ ብዬ ምናምን ደረሰች ስበላ ደረሰች ምናምን አልልም። አላፈርም ለሰው ነኝ ሰው ናት። ዋናው ነገር አክብራችሁ ተከብራችሁ ስራችሁን አክብራችሁ ስሩ። ራሳችሁን አትግዱ። በጣም ወዳችኋለሁ አክብራችኋለሁ። ለነበረን ቆይታ በቀጣይ ደግሞ ባሪፍ ቪዲዮ እንገናኛለን።